የአማራ ፋኖ አንድነት በጎንደር ሁሉም ጠቅላላ ላይ ያለው ፋኖ አንድ ሆኖ መሰረታዊ ትግል መሰረታዊ ተቋም መስርቶ አንድነት አደረጃጀት ኑሮት ወደ ስራ ከመግባቱ ባሻገር ግን ወደ ህዝቡ ምን ይጠበቃል ከህዝቡ ምን ይሰራል የሚለውን ነገር ትንሽ መነጋገር አለብን። የመጀመሪያ ይህ አንድነት ቢመጣም የአንድነት ባይመጣም መጀመሪያ ፋኖ የወጣበት ሚስጥር ህዝቡ ማወቅ መቻል አለበት፣ መረጃት መቻል አለበት። ታከለ ክፍለ ጦር ስሜ ተመስገን መንግስቱ ባላለው የታከለ ክፍለጦር ህዝብ ግንኙነት ነኝ በቅድሚያ ለዚህ ታላቅ በዓል ለአቡነ ገብረ መንፈስ ቅዱስ አመታዊ ክብረ በዓል እንኳን አደረሳችሁ? እንኳን አደረሳችሁ። አሜን፣ እንኳን አብሮ አደረሰን ብለን እግዚአብሔርን እንድናመሰግነውና እንድናወድሰው አንደበታችንን ላዘጋጀ አንደበታችንን ለምስጋና የቀረበው ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ነው። በመቀጠል ጥርጥር አድርጌ ወደ አጀንዳ ነው የሚል በቅድሚያ እንደሚታወቀው ከአርማጭሆ በተለይ ደግሞ እንደዚህ ቀጠና እንደዚህ ቀጠና የባሰበት የለም። ታውቃላችሁ ወንድሙን ወንድሙ በመግደል አካባቢውን በመፈናቀል የተለመደ በማገት የተለመደ ሰፈሩ ነው ቆይቷል። ታውቅታላችሁ በርካታ አባቶች ዛሬ ለቀው ወደ ጎንደር ገብተው፣ ባለጸጋዎች ወደ በረሃ ለቀው ወደ ከተማ ለቀው አካባቢያችን ባዶ ሆኖ የቆየበት አካባቢ ነው። ይህ ባዶ ሆኖ የቆየ አካባቢ ደግሞ ምናልባት በእናንተ በኩል ምን አይነት እይታ እንዳለ አላውቅም። በእናንተ በኩል ምን አይነት እይታ እንዳለ አላውቅም። በእኛ አረዳድ ግን እኛ ወጥተን ወርደን ረሃብና ጥሙን እንክልቱን፣ ክልትሙን ችለን ቁስልና መከራ እየተላ እየተፈራረቀብን ቆስለን እንኳን በከተማ ሳይሆን በዱሩ ነን እየታከምን ለውጥ እንዳመጣነ ህዝቡን ፎይ ብሎት እንደተኛ በተቻለ መጠን ትንሽ የሆነ አንጻራዊ ሰላም እንደመጣ እኛ በራሳችን ግንዛቤ ውስጥ እየወሰድን ነው። አንድ ሁለተኛ፣ በምንንቀሳቀስባቸውና በምናካሄዳቸው መድረኮች ከህዝቡ የሚመጡ ትርታዎች ሰላም እንዳገኘና ሰው በሰላም ውሎ በሰላም መግባት እንደቻለ የምስጋና ንግግሮች ያደርጉልንና ብዙ ነገሮችን እየተረዳን መተናል። ይህ በእንዲህ እንዳለ ቅድሚያ ይህ መከራ እየተፈራረቀበት ከእናቱ ቤት፣ ከአባቱ ቤት፣ ከራሱ ቤት ልጆቹን ሀብት ንብረቱን ትቶ በረሃ የገባው ወጣት እንዳለመታደል ሆኖ መንግስት ለስራ ለጥቅም ገንዘብን የአለማዋል የተረገመ የሚመስል ዘመን ደርሶብን የመንግስት እርግማን የደረሰበት መስሎ አንድም ቀን እንኳን በጀት ለስራ መበጀቱን ትቶ ሰው ለማስገደል በጀት እንደበጀተ ሰዎችን ተከፋፍለው እንዲኖሩ ሰላም እንዳይኖራቸው ለማድረግ በጀት በጅቶ ሰዎችን ሰላም እንዲያጠፋ የሚኖር መንግስት ከመሆኑ አንፃር፣ አንዱን ድርጅት በአንዱ ድርጅት ላይ አንዱን ድርጅት በአንዱ ድርጅት ላይ አንደኛውን ሻለቃ በአንደኛው ሻለቃ ላይ እባካችሁ ጠላውን ብቃየ ክፍፍሎችን እየከፋፈለ ትግላችን ትግል ሆኖ ከመቀመጫ ወንበሩ እንዳይነቃነቅ ያ የረከሰ ማንነቱ በኢትዮጵያ ላይ እንደነገሰ እንዲቀጥል የሚፈልገው የአብይ ስርዓት በጀቶችን እየበጀተ እርስ በርሳችን እንኳን በዚህ በገጠር ማህበረሰቡ ነው፣ አንዱ አንዱን ሲያግተው እንደነበረው ሁሉ እርስ በርሳችን አከፋፍለው ለአንድ አመት ያህል ትግላችንን ሲያዳክሙብን ቆይተው አታውቃላችሁ፣ የገሌፋ ነው የገሌፋ ነው እየተባባለ አንዱ ፋኖ በሰራው ስራ እንኳን ሌላው ህዝብ ሲጠይቅ አረ እኔ አይደለሁም የገሌ ፋኖ ነው ነው እየተባለ አላግባብ አሰራሩ ትክክለኛ የህዝባዊ ትግል ለመሆን ህዝባዊ ትግል አድርገን ለውጥ ለማምጣት እንቅፋት ሆኖ የቆየ ጉዳይ መሆኑን ታውቃላችሁ። ስለዚህ በዚህ ሰዓት አማራው ነቅቶ የተሻለ ደረጃ ላይ ደርሶ መረዳዳትና መሰማማትን ውጤታማ አድርጎ የአማራ ፋኖ አንድነት በጎንደር አንድ ሁኖ በመምጣቱ መምጣቱን ለእናንተ ማብሰር እፈልጋለሁኝ። በቅድሚያ የአማራ ፋኖ አንድነት በጎንደር ሁሉም ጠቅላላ ላይ ያለው ፋኖ አንድ ሁኖ መሰረታዊ ትግል መሰረታዊ ተቋም መስርቶ አንድነት አደረጃጀት ኑሮት ወደ ስራ ከመግባቱ ባሻገር ግን ወደ ህዝቡ ምን ይጠበቃል ከህዝቡ ምን ይሰራል የሚለውን ነገር ትንሽ መነጋገር አለብን። የመጀመሪያ ይህ አንድነት ቢመጣም የአንድነት ባይመጣም መጀመሪያ ፋኖ የወጣበት ሚስጥር ህዝቡ ማወቅ መቻል አለበት፣ መረጃት መቻል አለበት። ፋኖ የወጣበት ሚስጥር አይደለም ለእናንተ ለሌሎች ለጠላቶቻችን እንኳን ሚስጥሩ ግልጽ ነው። የተደበቀ ነገር አይደለም፣ ይታወቃል አይደ ጠላቶቻችንም ያውቃሉ የወጣንበትን ሚስጥር። ነገር ግን ይህ ገጠሩ ማህበረሰብ ደግሞ ብዙ ጊዜ ከኢንፎርሜሽን የራቀ ከመሆኑ አንፃር ትንሽ ነገሮችን እንነጋገር አማራ ከመኖር ወደ ወደ አለመኖር የህልውና ዘመቻ የተዘመተበት ህዝብ፣ የጥፋት ዘመቻ የተዘመተበት ህዝብ መሆኑን እንድትረዱልን እንፈልጋለን። አማራ በነጩም በጥቁሩም ህዝብ እንዲጠፋ የተፈለገበት ትልቁ ምስጢር ምንድነው ካላችሁኝ፣ ዛሬ በጧቱ ቃለ እግዚአብሔርን ሲያወድሱልን፣ ቃለ እግዚአብሔርን ፈትፍተው ሲያጎርሱን የነበሩ አባቶቻችንና ባህል እምነታችን ተመሳሳይ የሆነ ባህልና እና ተመሳሳይ የሆነ ሃይማኖት፣ ልዩነት ያለው ባህል እና ልዩነት ያለው ሃይማኖት ያላት ሀገር ኢትዮጵያ ልዩነቷ ጀቷ ሆኖ የእድገት መሰላልን ያሳየች የስልጣኔ ምንጭ መነሻው ከኢትዮጵያ የነበረች ኢትዮጵያን ቆራርሰው ቆራርሰው ለመከባብለው ከፋፍለው ደካማ ሀገር ለማድረግ መጀመሪያ የስልጣኔ ባለቤቱ አማራ ነው። አማራ ማለት ደግሞ ኦርቶዶክስ ነው። ኦርቶዶክስ ማለት ደግሞ ለስልጣኔ ምንጭ ዋናው መሰረቱ ነው ብለው ጥናት አጥንተው እኒህን ማጥፋት እንዳለባቸው አሰቡ። ይህን ካደረጉ በኋላ ትናንት አባታችን ካደረጉ በኋላ ይህን ካደረጉ በኋላ በዋናነት ስራቸውን በዋናነት ስራቸውን አማራን ሙሁራንን ማሰር አማራን አዋቂ ነው የሚባለውን የማስተዳደር አቅም አለው እውቀት አለው ሙሁር ነው ተብሎ የሚታሰበውን ሰው በማንኮላሸት በማሰር፣ በማጥፋት፣ በመግደል ሲያሴሩብን ቆይተዋል። መቼም የማይካድ እውነታ ነው። በዚህ ቀጠና ይላክ አሸናፊ አይረሳም። ይላክ አሸናፊን ወስደው አስረው አስረው አስረው በማሰር አልጠግቡና አረኩ ሲሉ የተገደለበት ምክንያትና አሟሟቱ እንኳን እንዳይታወቅ እንዳይታወቅ አድርገው በሳጥን አሽገው ሬሳ ማምጣታቸው ይታወቃል። እንደውም እግዚአብሔር ይመስገን ሬሳውን ያገኘም እሱ ብቻ ነው፣ እሱና ወገኖቹ ብቻ። ጠፍተው የቀረውም አሉ፣ ጠፍተው የቀሩ ጭራሽ ያልተመለሱም አሉ። ታውቃላችሁ። በዚህ ሁኔታ ሲሄድ ከቆየ በኋላ ግን አሁን ከታች ከእናቱ ማይፀን ከወጣ በኋላ ገና ከእናቱ ጫንቃ ላይ እያለ ፋኖ እያለ የሚዘምረው ህፃን ሁሉ ሚስጥሩን እግዚአብሔር እንዲዞርለት እንዲሆን ያደረገው እንኳን ከቤተ ክርስቲያን ላይ እሳት መንደድ ከተጀመረ ሰባት ስምንት ዓመታትን አስቆጥረናል። በትንሹ ካህናት ቤተ ክርስቲያን አደባባይ ላይ ካህናት ጎዳና ላይ በይፋ መታረድ ከጀመረ ሰባት ስምንት ዓመታትን አስቆጥረናል። 2011 ሐምሌ አራት ቀን ሲዳማ ላይ ጠዋት ተነስቶ ወደ ቤተ ክርስቲያን አገልግሎት የሚፋጠነውን ካህን አንገቱን ቆርጠው አንገቱን ለብቻ እስከ ጥምጣሙ አንገቱን ለብቻ ሰውነቱን ለብቻ አድርገው ጥሎት የተገኘ እሱስ በድብቅ ነው። በይፋ ከቤተ መቅደሱ እስከ መቅደሱ ካህናት ከሰው ተዘግተው የታረዱበት በዛት የነደሩበት በርካታ ቤተ ክርስቲያን አለ። ይሄ የማይካድ ነው። ማልዳ ሚስጥሩን ፈትፍተው ሲያጎርሱን የነበሩት አባታችን አሁን ገብረ መንፈስ ቅዱስ ከግብጽ መተው ላይ ወደ ኢትዮጵያ ከግብጽ መጥተው የመጀመሪያ ያረፉበት የመጀመሪያ ያረፉበት ደብረ ዝቋላ ገዳሙ ላይ ትልቅ ውርደትና ሽንፈትን ሰጠነ ብለው አምስት ታላላቅ የገዳሙን አባቶች አርደዋል። ይህ ምንም የማይካድና እውነት የሆነ ጉዳይ ነው።